እንግዲህ በጉጉት ስንጠብቀው የነበረው ቪዲዮ ተለቋል። ያ የብሩኬ ልደት ማለት ነው። እንግዲህ ጨረቃዬ ቃል በገባችው መሰረት እንደምታዩት ፏ ድምቅ ፏ ፈሽ አድርጋ የብሩኬ ልደት አክብራለታለች ማለት ነው። ሰርፕራይዝ አድርጋዋለች በጣም በሚገርም ሁኔታ። እንደው በዚህ መካከል ከሆነ ሳት በቀል አልተውም ብላ እንዲሁም አጠር ያለች ፕራንክ አድርገዋለች። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? ሀይ፣ እኔ ያለው እግዚአብሔር ይመስገን በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ርፍርፍ ይበልልኝ እያልኩኝ እንግዲህ በጉጉት ስንጠብቀው የነበረው ቪዲዮ ተለቀቀ ተለቋል። የልዑላችን ልደት ብሩኬ የእውነት እኔ ቃል የለኝም። ለአንተም ለሀይምዬም ሀይምዬም ይህን የመሰለ ፕሮግራም አዘጋጅተሽ ይህን የመሰለ የሚያምር ፕሮግራም አዘጋጅተሽ እሱን ለማስደሰት እሱን ደስ እንዲለው እንዲሁም ደግሞ ጓደኞቹን ሰብስበሽ ቤተሰቦቹ ባሉበት ለየት የሚያደርገው ነገር ደግሞ ሙሽዬ መኖሯ ነው። ሙሽዬ እና ሀብቴ ቤተሰብ መሀል ቤተሰብ ባለበት በጣም ነው ደስ የሚለው። በጣም ማለት ነው የምር። እኔ ቃል የለኝም። የዛሬው ቀን እኔ በጣም ደስ የሚል ቀን አለ አይደለ? ታስታውሱ ከሆነ የሀይሜ ልደት ጊዜ በቃ በጣም ደብሮን በጣም ነበረ አደለ አልቅሰናል። ሁሉ እኔ በበኩሌ አልቅሻ ለ ሚ የልደት ቀን እንደዛ ብጥብጥ ሲሆን አልቅሻለሁን። ያ ምንድን ነው? በቃ በደስታችን ቀን መደሰት በነበረባቸው ቀን እነሱ እኛም ተከፍተን ስለነበር ነው። እና ያንን አስታውሼ የዛሬውን ሳየው በጣም በጣም ከምንም በላይ ነው ደስ ያለኝ። እውነት ለመናገር ደስታዬ ወደር የለውም። እና ብሩኬ ማለት ያው እዛ ጋር ሁሉም ሰው ገልጸውታል ብሩኬን። ብሩኬ ማለት በጣም ጎበዝ፣ ጀግና፣ ለወጣቶች ጥሩ አርአያ የሚሆን ለፍቅረኞች ለባሎች አርአያ የሚሆን በጣም ጎበዝ ጠንካራ፣ በሃይማኖቱ ጎበዝ፣ የቤታቾቹን የሚያበረታታ፣ ለሰው የሚያዝን፣ ብቻ የልብለው የማይል በዚህ ትንሽ እድሜው ነገር ግን የትልቅ ሰው አስተሳሰብ ያለው ልጅ ነው ብሩኬ። እውነት እውነቴን ነው የምላችሁ። ከሱ ጎን ደግሞ አንዲት ልዕልት የሆነች ልክ እንደሱ ጠንካራ ጎበዝ አንበሳ የሆነች ሴት አለች። እሷ ማናት? ቀመሜ ናት። እና እኔ ምኞቴ እመብርሃንዬ፣ ዛሬዋ ቅድስት ድንግል ማርያም በቃ እስከ መጨረሻው በፍቅር አኖሪያቸው። በመካከላቸው ንፋስ አይግባ፣ በመካከላቸው ምንም አይግባ፣ በቃ በፍቅር እንዲያኖራቸው ነው ፈጣሪ። እመብርሃንዬ፣ አንቺ በፍቅር አኖሪያቸው። ከዚህ በኋላ በቃ የደስታ የሚመኙት የሚሳካበት ስኬታቸው የሚሞላበት የልባቸው መሻት የሚፈጸምበት ጊዜ ይሆንላቸው። ሌላ ምንም የምለው ነገር የለምና ይሄ ኳስ ግን ማለት ነው እሙሽዬ። እንደው ልጅ ያው እናት መቼም ልጅ እዚህ ደረጃ ደርሶ በተለይ ደግሞ ብሩኬ በዚህ እድሜው በጣም ጥሩ ስኬታማ የሆነ ወጣት በጣም ጎበዝ። እኔ እንጃ እሱን በተደጋጋሚ መግለጽ ራሱ እኔ እንጃ ያጥረኛል። እግዚአብሔርን ነው የምላቸው። ይሄን ባህሪህን ደግሞ ፈጣሪ አይቀየረብህ እንደዚሁ እንዳለህ በቃ። በነገራችን ላይ ገና ብዙ ደረጃ ይደርሳሉ ብሩኬና ሃይሜ እኔ ብሩኬ ወይም ደግሞ ሃይሜ ብዬ መናገር አልፈልግም ምክንያቱም ሁለቱም ባንድ አይነት ነው ማያቸው። ሁለቱም አንድ ናቸው እሱ ሁለቱም ትልቅ ደረጃ እንደሚደርሱ ባለ ትልቅ ተስፋ ነኝ። ገና ከዚህ በላይ የሚሰሩ ልጆች ናቸው። ገና ብዙ ይሰራሉና እንግዲህ የምትወዳት እናትህንም ምንም ክፉ አይንካብህ። ረጅም እድሜ የማቶት ሀላን እድሜ ይስጥልህ። ወንድሞችህም በጣም መልካም መልካም ወንድሞች ናቸው። ያሉ ጓደኞችህንም ሙሉ ቤተሰብህን ከፋይን ካፕ እኔ አልካልኩ እንጂ በቃኛል። ከዚህ በላይ ቪዲዮ ስለማይወርድልኝ እኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔንም ከቻልኩኝ እንመለሳለሁ ማለት ረዘም ማርጌ ማለት ነው። እኔ እኮ ስለነሱ ባወራ ማለት አግብ በሚያምር